የማዕከላዊ ኢትዮጵያ ርዕሰ መዲና የብሔር ብሔረሰቦች በፍቅር መኖሪያ የህብረ ብሔራዊነት የውበት መናሪያ ሆሳና ኖ በጋራ ሆነን በእድገት ላይ ያለችውን ሆሳናን እናልማ። የተከበራችሁ የሆሳናን ነዋሪዎች፣ የተከበራችሁ የሀዲያ ዞን ነዋሪዎች፣ የተከበራችሁ የማዕከላዊ ኢትዮጵያ ሕዝብ ነዋሪ፣ የተከበራችሁ የኢትዮጵያ ሕዝብ እንዲሁም ከኢትዮጵያ ውጭ የሚትገኙ ነዋሪዎች ሆሳና እናልማ በሚል መሪ በሆሳና በተደጋጋሚ የልማት ስራዎችን ለመስራት ህዝቡን ጥሪ እያደረግን እንገኛለን። ከዛ ውስጥ አንዱ የመጀመሪያ ዙር የፌስቡክ ቻለንጅ ከፍተናል። በዚህ ብዙ የሀዲያም የሆሳና ህዝብ ተወላጅ የመከላከል የኢትዮጵያ ተወላጆች እንዲሁም ከውጭ አገር እየተሳተፉ ይገኛሉ። በቀሪ ጊዜ ደግሞ በጠነከረ መልክ ገቢ ለማሰባሰብ በሆሳና ከተማ አንድ መድረክ አዘጋጅተናል። በሚቀጥለው የካቲት 30 በ9 ሰዓት በሀዲያ ባህል አዳራሽ ላይ የገቢ ማሰባሰቢያ ፕሮግራም አለ። በዚህ ፕሮግራም ላይ ሆሳናን የሚወድ ሆሳና ተወላጅ የሆነም ያልሆነም ሆሳና እንድታደግ የሚፈልግ እንደ ኢትዮጵያ ሆሳና ከክልል አንድ ከተማ ነው። ይህን ከተማ ለማሳደግ ሰፊ የልማት ስራዎች ጀምረናል። ከነዚህ ውስጥ አንዱ የአስፓል ስራ፣ የኮትረል ልማት ስራ፣ የሽንት ቤት ግንባታዎች እንዲሁም ድሬኔጆች፣ የከተማ ፓርክ የህዝብ ፓርክ እንዲሁም የወሲቤና ማይከል ግንባታዎች የትምህርትና የጤና ፕሮጀክቶች እና ሌሎች ብዙ ዘርፈ ብዙ ፕሮጀክቶችን በስድስት ነጥብ አንድ ቢሊየን ብር ፕሮጀክቶችን ቀርጸን ስራ ጀምረናል። ይህ በመንግስት ገቢ ብቻ እንደማይቻል ስላረጋገጥን መንግስት ገቢ እየሰበሰበ በተለያየ የገቢ አማራጭ እየተጠቀመም ቢሆን ብዙ ልማት እየሰራን ነው። በዚህ ልክ ከተማው አቅሮ ከምንለው በላይ የሰው ቁጥር በመጨመሩና እንዲሁም የሰም መሰረተ ልማት ፍላጎት በከተማ በመጨመሩ ይህን ታሳቢ ባረገ መልክ ልማት ለመስራት አቅደናል። ይህ እቅድ በእኛ ብቻ ስለማይሳካ መንግስት፣ ህዝብና ፓርቲ ሶስቱም ተቀናጅቶ ካልሰሩ ስለማይቻል ፓርቲም የፖለቲካ አመራር እየሰጠ መንግስትም ገቢ እያሰባሰብ መንግስታዊ ስራ እየሰራ ሶስተኛ አካል ደግሞ ህዝብ ስለሆነ የሆሳዕና ህዝብ እንደተለመደው ከዚህ በፊት በራሱ ገንዘብ እያዋጠ ልማት ሲሰራ እንደነበረ እናውቃለን። ይሄን ደግሞ በተጠናከረ መንገድ የክልል ከተማ በመሆኑ በሀገር ውስጥ ካሉ ከክልል ከተሞች ተወዳዳሪ እንዲሆን እንዲሁም ከአፍሪካ ከተሞች አለም ውስጥ ያሉ ሰው ለቱሪዝም ምቹ እንዲሆን ለኑሮ ምቹ እንዲሆን ለንግድ ምቹ እንዲሆን እንደገና ህዝቡ ምቹ ከተማ ውስጥ እንንቀሳቀስ አቅደን አቀራን እየሰራን ነው ይሄንን ባያችሁ በትንሽ በጀመሮ ልማት ላይ አይታችኋል ኮሪደር ልማት ደግሞ 35 ኪሎ ሜትር ኮሪደር ልማት በአጣና ከረማ ሰር ጀምረናል የመጀመሪያ ዙር 24.4 ኪሎ ሜትር ጀምረናል። ጨረታ አሸናፊ ለይተን ጀምረናል ይሄን ለመስራት ገንዘብ በማስፈለጉ ማንም ገንዘብ የማይችል በጉልበቱ በእውቀቱና በገንዘቡ ድጋፍ እንዲያደርግ ጥሪ አድርገናል። የመጀመሪያ ዙር ቻሌንጅ ከፍተናል። ሁለተኛ ዙር ደግሞ እሁድ ቀን በሚደረገው የገቢ አሰባሰብ ላይ አቅም ያላችሁ ባለሀብት፣ እንዲሁም ኢንቨስተር፣ የንግድ ማህበረሰብ አቅም ያለው ማንም ሰው ባለ ኮሌጅ ያላችሁ የግል ኮሌጅ ያላችሁ፣ የግል ትምህርት ቤት ያላችሁ፣ የግል ፋርማሲ ያላችሁ፣ የግል ክሊኒክ ያላችሁ፣ የግል ተቋማት ያላችሁ በግል በተለያዩ ምክንያቶች ስራ ውስጥ ያላችሁ አቅም ያላችሁ ለከተማ እድገት አስተዋጽኦአችሁን እንድታደርጉ እንፈልጋለን። ስለዚህ በጀመረው ልክ ስራ እንድንሰራና እናንተም ምቹ ከተማ አይታችሁ በፈለጋችሁ ሰዓት ይመጣችሁ እንድትዝናኑና እዚህ የሚኖር ሰው ደሞ ምቹ ከተማ ውስጥ እንዲኖር ስለምንፈልግ ይሄን ልማት እንድደግፉን ሁላችንም በአክብሮት ጥሪ እናስተላልፋለን። ይሄን በዚህ ላይ ተሳትፋችሁ ጥሪያችንን አክብራችሁ መታችሁ ደሞ ለከተማ ዕድገት አስተዋጽኦ እንደምታደርጉ ከሆኑ ምስጋናዬን እያቀረብኩ ይህን ስለምታደርጉ በሆሳዕና ከተማ አስተዳደርና በራሴ ስም አመሰግናለሁ። ጥሪያችን አክብራችሁ በተባለ ሰዓት ኑ እንቀበላችኋለን። አብራን ሆሳዕና እናሳድጋለን። አብራን ሆሳዕናን ከፍ እናረጋለን። አብራን ሆሳዕናን ለኑሮ ምቹ እናደረጋለን። ሆሳዕና ብልጽግና የጀመረውን ብልጽግናን አሳክተን ለሚመጣው ትውልድ ጥሩ ከተማ እናስተላልፋለን። አመሰግናለሁ። ሆሳዕናን ለነዋሪዎቿ ተስማሚና ምቹ ለማድረግ የካቲት 30 2017 ዓ.ም ተመረተ ከቀኑ 10 ሰዓት ጀምሮ የገቢ ማሰባሰብ መርሃ ግብር በሃድያ ባህል አዳራሽ ተዘጋጅቷል። ኑ፣ በጋራ የጋራ ቤታችንን ሆሳዕናን እናልማ።